ሰላም ወገኖች እንደምን አላችሁ ወይ ያላችሁበት ሁላችሁም ደህና ናችሁ ወይ በጣም ደስ የሚል ሁላችን የምንደሰትበት ሴፕቴምበር የኢትዮጵያን ሄሪቴጅ መንፍ ተብሎ እንዲታወጅልን በኦንታሪዮ ብዙ ተለፍቶበታል ተደክሞበታል እና አሁን ደግሞ አንድ የተላለፈ ፔቲሽን አለ። የኦንታሪዮ ምክር ቤት አባላት አዋጁ እንዲያጸድቁ የሚነበብበት ቀን ነው። ያም የሚሆነው ደግሞ ጁን ሰከንድ ነው። ማብራሪያው በኢትዮጵያ ማህበር በኩል በደንብ ተነግሯል። ፔቲሽኑን ይገርማል፣ እኔ እንኳን በአቅሜ ለብዙ ሰው ያስተላለፍ መስሎ የነበር ግን ሳየው ትንሽ ቅር ይላል። መቶ ሀምሳ ሰው ነው የፈረመው። ና ይሄ መሆኑ ተገቢ አይመስለኝም። ና ባካችሁ እንተባበር። ይሄ ትልቅ ታሪክ ነው የምንቶ በኦንታሪዮ ውስጥ ታዋቂነታችንን ብሎም በካናዳ ውስጥ ኢትዮጵያን ታዋቂነት የሚያሳውቅ በጣም ታሪካዊ ወር ስለሆነ የሁላችን ደስታ ነው። ሰማችሁ፣ ላልሰማችሁ ላልሰሙት ብታስተላልፉ እና ደግሞ ልጆቻችንንም ደግሞ ኢንካሬጅ ማድረግ ነው ፕቲሽኑን እንዲፈርሙ። ይሄ እድል እንዳመልጠን በጣም አደራ ላለሁ። እኔ አጋጣሚ ሆኖ ከካናዳ ውጭ በመሆኔ በጣም አዝናለሁ በቀኑ ለመሳተፍ እድሉ ስላልገጠመኝ። እናንተ ግን እባካችሁን ይሄንን መልካም ቀን እውን ለማድረግ ተባበሩ ለማለት ነው። በጣም አመሰግናለሁ።